ደብረ ዘይት ቢሾፍቱ ሳምንት አንድ ቀን ዘወትር ማክሰኞ ከምሽቱ አስር ሰዓት ተኩል ጀምሮ የአምልኮ የቃል ትንቢታዊ አዋጅ የሚታወጅበት ትንቢት ጊዜ፣ የፈውስ ጊዜ፣ የታምራት ጊዜ፣ የነፃ የመውጣት ጊዜ አለ። በአካል ለሚገኙ ሰዎች በሙሉ እጅ በመጫን በዘይት የሚጸለይበት በደብረዘይት ቢሾፍቱ፣ በዱከም አካባቢ ያላችሁ በሙሉ እየመጣችሁ እግዚአብሔርን ጸጋ ተካፈሉ። ይሄ ጊዜ እንዳያመልጣችሁ። እግዚአብሔር በሰጠኝ ምሪት ለሁሉም ሰው ስለማገለግል ይሄ ፕሮግራም እንዳያልፋችሁ። ስለዚህ እግዚአብሔር ወደዚያ ስፍራ ያመጣኝ ለእናንተ ነው። የታመሙ ሰዎች ይፈወሳሉ። በየትኛውም ቋጭሮ ያላችሁ፣ በየትኛውም ችግር ያላችሁ መውለድ የማችሉ ሰዎች ብትኖሩ ለእናንተ እጸልያለሁ። የተዘጉ ማኅፀኖች ይከፈታሉ። የተዘጉ የሥራ በሮች ይከፈታሉ። እንዲሁም የተለያየ ዶኩመንት ያላችሁ በዶኩመንት ላይ እጅ በመጫን እጸልያለሁ። ሁላችሁም ዶኩመንት ይዛችሁን እግዚአብሔር ድንቅ ያደርጋል። እግዚአብሔር አምላክ ከፊታችሁ ባለው ጊዜ አዲስ ነገር ያበቅልላችኋል። አዲስ ነገር ይሆናል። በእናንተና በእናንተ ነገር ላይ አዲስ ነገር ይሆናል። አድራሻው የሚገኘው ደብረ ዘይት ቢሾፍቱ ዝቋላ አድማስ ኮሌጅ አለፍ እንዳሉ ኮንዶሚኒየሙ ፊት ለፊት ላይ እግዚአብሔር በዚያ ያለ የተአምራት ቤተክርስቲያን ውስጥ ነው የምንገኘው። ልጠ መረጃ ከታች ስክሪን ላይ በሚቀመጠው ስልክ ደውላችሁ እኛን ታገኛላችሁ። ተወዳችኋል። ለሚያምን ሁሉ ይቻላል። ሻለው ሻሎም ቅዱሳን እንዴት ናችሁ? የመፍትሄ ቅባት ዓለም አቀፍ ቤተ ክርስቲያን በእግዚአብሔር ምሪት መሰረት ብራንቿን በደብረ ዘይት ቢሾፍቱ ከተማ ላይ ጀምራለች። ያላወቃችሁ ሰዎች እየመጣችሁ ጸጋን ተካፈሉ። በነቢይ ዳዊት የሚሰራው እግዚአብሔር ጸጋ ብዙዎች እየተጠቀሙ ይገኛሉ። እኛ ምስክርነን ዘመድ ወዳጆቻችሁን ጋብዛችሁ የታመሙም ካሉ እንዲሁ በተለያየ ጥያቄ ውስጥ ላሉ ሰዎች ዶክመንት በመያዝ ፎቶ በመያዝ ሊሆን ይችላል። መታችሁ የእግዚአብሔርን ጸጋ ተካፈሉ። የቃል ትንቢት የማምልኮ ያለበት ስፍራ ነው። እግዚአብሔር በዛ አለ። መታችሁ ከኛ ጋር ጌታን አምልኩ። እነገ ማክሰኞ ከአስር ሰዓት ተኩል ጀምሮ በፍጹም አይቀርም። ተባረኩ።